ሁላችሁም እዚህም ያላችሁ ከሌላ ቦታ ሆናችሁ ይህንን ሚዲያ የምትከታተሉ የምታዩ የምትሰሙ ምእመናን ሁላችሁም ይህ የደብረ ሎዛ ቅድስት ማርያም ጉመሮሻ መሀከል ያለችው ደብረ ሎዛ ቅድስት ማርያም ካቴድራል ሚያዚያ 26 ቀን 2017 ዓመተ ምህረት ይመረቃል። ሚያዝያ ሃያ አምስት ቀን በዋዜማው አዲሱ ካቴድራል ይመረቅና ታቦቱ ይገባል። ሚያዝያ ሃያ ስድስት ቀን ቅዳሴ ቤቱ ይከበራልና ሁላችሁም በያላችሁበት ያላችሁ የምን በዓል መጣችሁን ብታከብሩ ተጋብዛችኋል። የእመቤታችን በረከት ከሁላችን ጋር ይሁን። ለዘጠኝ ዓመታት ሲሰራ የቆየ ቤተ ክርስቲያን ካቴድራል በጉ- መያዚያ ሀያ ስድስት የምረቃ ስነ ስርዓት ስለሆነ ይህን ሚዲያ የምትመለከቱትና የምትሰሙት ሁላችሁም በዛን ቀን በቦታው እንድትገኙልን በድንግል ማርያም ስም በእግዚአብሔር ስም እንጠይቃለን። ይህ ታና ቀንሳ ቤተ ክርስቲያን መያዚያ ሀያ ስድስት ሁለት ሺህ አስራ ሰባት ዓመተ ምህረት ስለምንመረቅ

መቃዋቀዮቲን እሺን እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ያው እንጋ ደብረ ሎዛ ቅድስት ድንግል ማርያም ቤተክርስቲያን ምዕመናን በሙሉ ኋላችን እንደምናየው ታላቅ ሕንፃ በሚያዝያ 26 2017 ዓ.ም ተመረቀ በደማቅ ሁኔታ። እንዲሁም ደግሞ በካቴድራልነት በሚሰየምበት በዚህ እለት ተገኝታችሁ የደስታችን ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን።

ሁሉም ሰሚ ኦብሃና ተከሚያ ይገርታሉ ካባጃት ዝንጋባ ይህ የምትመለከቱት በዘጠኝ ዓመታት ሲገነባ ቆይቶ እነሆም ሚያዝያ 26 2017 ዓመተ ምህረት ሊመረቅ እስከ ወዲሁ ዝግጅቱን አጠናቋል። ታዲያ እናንተም በዚች በወንጋ ደብረ ሎዛ ቅድስት ማርያም ቤተ ክርስቲያን ተለይታችሁ ይህንን ምርቃት ሞቅ ደመቅ አድርገን አብረን እንድናስመረቅ የእግዚአብሔር መልካም ፍቃድ ይሆንልን እንሆ ጥሪያችንን ከወዲሁ እናስተላልፋለን። ሁሉም እዚህ ቤተክርስቲያን ላይ አሻራውን አሳርፏልና አሻራችሁም መታችሁ እንድትመለከቱ፣ እንድትመርቁ፣ እንድታስመርቁ ስንል ከወዲሁ ህንጻ ኮሚቴው እና ሰበካ ኮሚቴው መልእክቱን ያስተላልፋል። ደሁን ጋር ደብረ ሎዛ ቅድስት ማርያም ህንጻ ሰሪ ኮሚቴ ከህዝበ ክርስቲያኑ ጋር በመሆን ይህንን ትልቅ ካቴድራል ስታንዳርድ የሆነ ቤተክርስቲያን ዘጠኝ ተከታታይ ዓመታት ሲያሰራ ቆይቶ እነሆ በሚያዝያ 26 2017 ዓ.ም በደማቅ ሁኔታ ስለሚያስመረቅ ሁላችሁም ከዚህ የህንፃ ምርቃት ላይ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም እንጠይቃለን።